እጄ መጣ፣ እጄ መጣ ሆ! እጄ መጣ። ኮተቤ መሰለህ። እኔ እንደዚያ የሚያቀልብኝ የእግዚአብሔር መንግስት የሚያቀልብኝ ሰው አልወድም፣ እኔ ደስ አይለኝም። በቃ ሄድኩኝ፣ አየሁ። ወገኖቼ ለምን ትመልሰኛለህ አልኩት። አንተ እየሄድክ እየመጣ የምትነግረኝ ከሆነ እኔ ምን ይሰራልኛል? ይሄ በየቤታችሁ ያለውን ጥቅስ አንሱ። ይሄ እግዚአብሔር ረዳታዬ ነው ምናምን የሚለው የሚረዳኝ ልመና ከአትራቅ ሚለው እሱ እንኳን የወንደላ ጤጠቅ ስለሆነ አገልጋይና ትመልከቱ አገልጋይ ሸምበቆ ሆኖ ማስተላለፊያ ነው፣ ቧንቧ ነው፣ አሸንዳ ነው ምናም ብለው ጠቅላላ በቃ እንትን ቦምብ ተራ ያደርጓቸዋል፣ ቀጥቃጭ ተራ ያደርጓቸዋል። እዚህ ላይ እግዚአብሔር ያሳዩ አሸንዳነ ቧንቧነ ጎረንዳዩ ሆነ ተብለ ወጥተ ምንድን ነው የምትሰራው? በቃ ምን ጎረንዳዩ ወጥቶ እዚህ ላይ ጎረንዳዩ ወጥቶ ምን ይሰራል? አሸንዳ እዚህ ላይ ምን ይሰራል? አሸንዳ ውሃ ፌር እኮ አይደለም። ምግብ ቤት ሄድን አሁን እንጸልይ እናመስግን የሚባለው እኛ ላይ ነው የሚያምረው። ፈረንጅ እናመስግን ቢል ራሱ እንደውም አያምርበትም። ሲያድግም አስራ አምስት አይነት እየበላ ነው ያደገው። እኔና እናንተን ማመስገን የሚገባ ምግብ ሲቀርም እኔ እና እናንተ ማመስገን ብቻ ሳይሆን ቆመን ሁሉ ኳየር ሁሉ መጥቶ መዘመር ሁሉ አለ። ጋና ጋና ሰው ጋና ጋናዎች እየዘመሩ ጋናዎቹን ሊያሸበሽባቸው ይፈልጋል። ምንድነው መቀመጫቸው እንደዚህ የሚያደርጉት? ምንድነው እጃቸው እንደዚህ የሚያደርጉት? የኛ የሃይማኖታችን እንትን የሃይማኖተኝነታችን በጣም ጎልቶ ስለወጣ ወደ ተቃውሞ ውስጥ መስቀል ላይ በእጅህ አጨብጭብ ይላል፣ በእግርህ ደግሞ አሸብሽብ ይላል። እኔ አይደለሁም መስቀል ላይ ነው። አምቡት እስኪበሉት በእጅህ እጅ ልንገር ጋር አብሮ ገባና ተነሻላት፣ ተነሳች። የምትበላ ውስጧት አለ። በቃ ተፈወሰች። ከዛ እንደዚህ አላች፣ ይህንን ለማንም እንዳትናገሯል። እኔ ምን አይነት ድንቅ ጌታ ነው አልኩኝ ኢየሱስ እኔ ብሆን አልኩኝ፣ እኔ ብሆን ገና ትንፋሽ እስኪመለስ አልጠፋም። ሀስተ ነ ነ ፊት ቀደም ስትስቁ የነበራችሁ መኪና፣ አስቆሙብናል ግቢ ውስጥ ይኸው አለነሳለ ምናምን ስትጸልይ ፈልገን ነው እግዚአብሔር ምስክሬ ነው። እኔ በመኪና ይዘው ሄደው ግቢያቸው ውስጥ ከዛ በቃ ይሄ ነው እንደ ፓስተር ይሄ ነው ጸልዩ ምናም የሚሉ ነበሩ፣ እና ኮፈን ከፍተው ከዛ ምስኪን እኛ ምስኪን አገልጋይ አበሻ አገልጋይ ምስኪኖች፣ ታዛዥ ምን ችግር አለው እና ሁለት ሶስት ቶንን ከሄድን ራሱ እጅን ትጭና ሞተሩ ላጀላላ ምንድን ነው የሚሉት? አልኳቸው ተለቅ ያሉ እናት። አይ የሉት ስነ ስርዓት፣ መኪና መኪና፣ ጋራዥ ይውሰዱ፣ ዘይት አስቀይሩ፣ ኤሌክትሪክ ምናምን ቼክ አስደርጉ። እኔ ሞይንኮ መሰልኮት እና ሰውን ነው የሚወደው። የሞተውም ለሰው ነው ለወደቀው ሰው። ታዲያ ሰውን የሚወድ እንዴት እኔና እናንተ ከዶሮ በኋላ እንፈጠራለን። ይሄን አስባችሁ ታውቃላችሁ? ውሻ ሲኔረ ነው በመፈጠር አየ ዶሮ፣ ድኩላ፣ ጅብ ሲኔንዴት የሚወደውን አዳምን መጀመሪያ ነበር መፍጠር የነበረብን እንዴ ከሾላ በኋላ የተፈጠር ነው ከሾራ ከሸንኮራ በኋላ እኮ አዳም ምን አይልም። ምክንያቱም እግዚአብሔር መጀመሪያ አዳም ይሁን ብሎ አዳምን ማድረግ ይችላሉ። ከሱ ጋር አብሮ ሆኖ አዳም ይሁን ካለ በኋላ ከዛ ሰማይ ይሁን ብሎ ቢጀምር ማለት ነው። አዳም ምን ይላል መሰል አልሰፋም ትንሽ እንደገና ደግሞ ተነጋግረን ብንሰራው አይሻልም? የኮሚቴ መንፈስ የተወጋ ይሁን መጀመሪያ፣ ምድር አውስትራሊያ መስፋት አለበት። የወርቁ ራሱ የተወሰነ ቦታ ላይ ነዳጅ፣ ሳውዲ አረቢያ ብቻ ለምን እግዚአብሔር? ሰላም ሰላም በሰባተኛው ቀን ከሰራው የመፍጠር ስራ ሁሉ ምን አለ ይላል? አረፈ። አዳምን መጀመሪያ ፈጥሮት ቢሆን ኖሮ እግዚአብሔርም፣ በሰባኛው አመት ራሴን ወገቤን አንገቴን አሞኛል አሞኛል የሚል ዘፈን አለ። ሰው እንዴት በሱ ይደንሳል? አይቁም ነገር በጌታ በፓስተርዬ በእውነት እኮ ነው። አንተ እንዴት ነው ስታርግ በጌታ ነው ያደግከውን ስል አልዘፈንክም ፓስተር? ምንም አታ ረበስማ አንተ እኮ እኛ ያልሰማነው ጉድ እኮ የለም። በጌታ አንቺም ዜሮ፣ እኔም ዜሮ፣ ሁላችንም ዜሮ በሚል አንተ ሰው በዜሮ ይደንሳ በኢየሱስ ስም የተመታ መልካም ረዳት እንፍጠር። ለታየ ቼክ ሲያደርግ ከነዚያ ውስጥ የለም። ስለዚህ ለሱ መፍጠር ስላለበት አየና፣ ኦኬ አለ። በቃ አንዴ የእንቅልፍ ሲሰጠው፣ አንተ የሚደንቀኝ ምን ነው ታውቃለህ? በቃ ሚስቱ ሆነች፣ ሚስቱ ነች። በቃ አዳም መኪና ይዤ ሰፈራቸው ይዤ ነው፣ ጠቅሻት ነው፣ እየሰማ ነው። መስሪያ ቤት በተደጋጋሚ ራይት ሰጥቻት ነው፣ ምንም ማለት አይችልም። ተኝቶ የተሰጠችው ስጦታው ማጥመድ ቸርቹ ስንት አይነት ነገር ይመጣል መሰል እንዴ ጥቅስ ኤፌሶን አምስቱን በጣቱ ይዞ የሚመጣል። እንዴ እንደዚህ ይዞ እሷን አጥርቶ የሚመጣል። እንዴ ያው ኤፌሶን አምስት ሚስት ምላ ባሏ ምናምን ብሎ የሚመጣ ያኔ እህቶቻችን የዲዘርኒንግ ስፒሪት ካላቸው ሸበላው ታሻ ብለል ይገላግሉታል። በዛው እዛው ከአስፋልት ላይ ለጌታ ነገር ቅርበታቸው በጣም ከባድ ነው። ይገርመኛል። እኔ እንደውም አንድ ሰው ጠይቀ፣ ለምንድን ነው ብዙ ጊዜ አጋንንት ከሴቶች ብቻ የሚወጣው? ሲል ስለሚፈልጉ አልኩት፣ ነጻ ለመውጣት ወንዱም ጌታ ሴቶቹ ሲመጡ ገላግለኝ ብሎ ነው የኔ ጌታ ካለብኝም ከላይ ላይ ምታው ብሎ ይመጣሉ፣ ይመታላቸዋል። ወንዱ ግን እኔ እዚህ መዋረድ አልፈልግም ብሎት አዳልሞቲውን እንደያዘ ተመላለሱ ነው ቁነትን ለጌታ ቤት ስራ፣ በጌታ ፊት ኮን ለጌታ ቤት ስራ ብራቸውን ያላቸውን ካስቤዛ ቀንሶ ወርቃቸውን የጣት ቀለበት ምና የምትሰጡ ሲባል አድርጋ የእጇን ቀለበት ሰጥታት

ን ፕሬስ ጋድ ብላቴንም እንደ እሷ ምን አለች? ትንሽ የሆነ ባይብል ስተዲ ቤታቸው ነበር መሰለኝ። በመጨረሻው ዘመን ላይ እንደሚነሳ ይህን እናውቃለንን አትለው። አላዛር እኮ እዛ ቀብር ውስጥ ሆኖ እኮ ወይኔ መጨረሻ ዘመን እንዴቺ ሴቱ ወረበ ሲስተር፣ ኧረ ተይ በእናትህ፣ እማይሆን መረዳት አታምጬ፣ እማይሆን መገለጥ አታምጬ። ብራዘር፣ ያው አዳማዊ ማንነት እየሰማችሁ ነው። የአንተን የነገሮችን መፍጠን የሚያዘገይ ነው፣ ያዘገያል። ለዚህ እኮ ነው አዳማዊ ማነታችን እንድንተን ኤፌሶን እኮ አዲሱን ሰው ልበሱት ያለው እኮ አሮጌውን ጣሉት። አሮጌው ጎታች ስለሆነ እኮ። በኢየሱስ ስም በልሳን መናገር መብቴ ነው። ለምን ዳግመኛ ተወልጃለሁ። አጋንንት ማስወጣት መብቴ ነው። እኔ አንዳንዶች እንደውም ሲተቹ ምናምን አስተያየት ሰጡች ሰምቻለሁ። አጋንንት አስወጣለሁ ስል ሰምተውኝ ማን ነው እሱ አጋንንት አስወጣለሁ የሚለው ለማለት ነው አስተያየት ሰጣለ አጋን እንተና ክርስቲያን እንግዲህ አጋን ታስወጣለሁ ይላል እንዴ እሱ ሚያስወጣ መሰለው ነው ታስወጣላችሁ ነው የሚለው አስወጣለሁ አይልም እሱ ሰጥቶናል መብት ልጆች ነን እና እቺ ጩቤው አጠር ያለች እና በጣም እንትን ነች እና ከአንደኛው ጋር ሲጣሉ ግጭት መቼም አለ ኧረ በየቦታው እና እሱ እዚህ መቀመጫው ላይ እንዲህ አርገው ሰካው እዚህ ሰካበት ማለት ሲጣሉ አውጥቶ ከዛች ውስጥ ማለት ያ የተሰካበት መሮጥ ጀመረ ማለት ነው። ተሰክቶበታል ደም እየፈሰው ማለት ነው። ይሄ የሰካውም ደግሞ የያዙት እያለ ይሮጣል። እንዴ ምን ሆነ ነው ምን ነካ ሲሉት፣ እንዴ ጩቤን ይዞብኝ ደ የአንዳንዶቻችን ጩኸት የሚገርም ጩኸት ነው። የምንጩኸው ታውቃላ ሰክታል። እንደገና ጩቤን ይዞብኝ ሮጠ ይባላል። እንደዚህ አይነት እንትን አለ እ የተሰበረ ይሁን ሀብታምን ጠቅላላ የእኛ ሀገር ፊልም ሀብታም የሚባለውን ሰው ጠቅላላ ምንድን ነው የሚያደርገው የመጨረሻ ሀብታም ሰው የቆጮሮ ሲያዝ እንትን ምናምን ዳውስ ጭቁን ብሎ ሲወድ እኔ ውድ ሉ ብድነቴ ምናምን ዘፈኖቹ ጠቅላላ ድሃነኝ ምናምን ይህ ድህነትን ሴሌብሬት የሚያደርግ መንፈስ የተመታ ነው ይህ ምንድን ነው መስላችሁ ከዚህ ከምቀኝነት ዝም ብሎ እንዳይመስላችሁ ቆይ ድህነት አይኖርም እንዴ ራሱ ጌታ ኢየሱስ ምን አለ ይሁዳ ምንድን ነው ያለው? ይሄ እኮ ቢሸጥ አለ። ሽቶን ክስክስ አርጋ ስትሰብረው፣ አልባስጥሮስ ሽቶ ስትሰብር እግሩ ላይ ይሁዳ እንደዚህ አለ፣ ይሄ ቢሸጥ እኮ ይህን ያህል ያወጣል አለና ለድሆች ይሆን ነበር አለ። ምን ማለት ነው? ይህን ጆን ከፍትፈት ነበር አለ ማለት ጌታ ኢየሱስ ምን እንዳለ ሰምታችኋል። ራሱ ጌታ እኮ ጌታ ኢየሱስ እንደዚህ አለ፣ ድሆች ሁሉ ጊዜ ከእናንተ ጋር ናቸው አለ። በቃ አለ አለ፣ ድሃ አለ፣ መቼም አለ፣ ሁሉ ጊዜ አለ፣ ድሃ ምን ማለት ነው? ባለጠጋ አለ፣ ድሃ አለ፣ ማካፈል አለ፣ መቀበል አለ፣ መስጠት አለ። በቃ እኔና ባለሙያዎች እንኳን ጠንቅቀ አያውቁትም። በመጽሐፍ ብቻ ነው ሊያውቁት የሚችሉት የእንሰሳው አይነት። አንተ በጣም እኮ የሚገርም አምላክ ነው። የውሻን ዘር እኛ ውሻ ብለን ነው የምንጠራው። የውሻው የዘር አይነት እንደ አዳም ጠቅላ የሚያልፈውን ሁሉ ሁሉ በቃ ሾል ሲል ግን እንደ ቁርቁር ምን እንደው፣ ይሄ እግዚአብሔር እኮ ትልቅ ነው እኮ በእውነት። አንድ ወንድም በአንድ ቸርች ውስጥ እኔ ለምድ ነው ማሰጡኝ ለምድ ነው ማይሰጠኝ ሁልጊዜ እናንተ ብቻ ናችሁ ሰብኩት ሽማግሌዎችን አስጨነቃቸው። መጨረሻ ላይ እንስጠው ለዚህ ሰው አሉና ሰጡት። ሰጡት ወጣ ወጣ። ማታው ወገኖቼ፣ ሰው ጸጥ ጄ ወገኖቼ፣ ጸጥ በቃ። የዛሬው ርዕስ የምናገርበት ርዕስ ጸጥ ሰው የማስተው ልብስ ይገለበጣል የሚል ነው። ማስተምረዋል በቃ ሰው ምን ግሩም ነገር ሊናገር ነው ብሎ አሜን አለ። ማስተው ልብስ በሩት ስቲ አለ ይገለበጣል። እናተ ተነሱ ስቲ አላቸው። ተነሱ ያስተውላሉ ወይ ልጅ አላስተውልም። እንደው እግዚአብሔር ይርዳኝ። ይምጡና ይገልበጡ። እርሶ ስቲ ያስተውላሉ? አላስተውልም። ይምጡ ይገለበጡ